ኪዩ ጣርኒኝ። እሺ ልብስ ልቀይርበት። ስሚኝ፣ እንዴ ካልሽ ማለት ነው። ዋው፣ ስነስርዓት ምን? እሺ የምትይ ከሆነ እሺ በይ። ስነ ስርዓት አሁን ነው በዚህ ነው ማስጠንቀቂያሽ። የዛችን ሴትዮ ቴክስት እየሰማሽ አትነዝንዥ። እኔ ምን አገባኝ ስለ ሁለታችሁ። አይመለከተኝም። ምን ባገባ ከቤቴ ይሙጣልኝ

እንደዚህ ነው። ወደዚህ እንዳለ ስነ ስርዓት ብሩክ፣ አለቅሳለሁ አለቅሳለሁ። አዎ፣ ጎዳሽኝ። እባክሽ ለምን ያልኩት

እንዴ ነው የማይታመን አይታመንም ልቀቀኝ እናንተ ትታመናላችሁ ሴቶች እሺ እኔም እጮሃለሁ ተስፈራሪ ጋሽዬ ምን አመጣው ጋሽዬ እዚህ ተኛለው። አንቺ ውሀት ደፊብኛል፣ ብርድ መጥቶኛል። ምንድን ምልታረገኝ አስበህ ነው? አንቺ ራሱ ያሰብሽ ነገር አለ? ምንም አላሰብኩም። እና ምልታረገኝ ነው? እኔ ምን ሆኜ ነው ክላሴን ያልቆለፍኩት? ግን እብድ ነኝ

ተቀንቅሰሽ፣ ሞትሻል። ብሩኪ፣ ልቀቀኝ። አለቅሽም። አሁን ከእኔ ጋር ተስማሚ። ያለሽ? እሺ፣ እስማማለሁ። ወይኔ፣ እጄ፣ እጄ፣ እጄ ተሰብሯል፣ እኮ እጄ ተሰብሯል። ወይኔ ጉዴ! በእናታችሁ የተረገምክ እኔ የተረገምኩ፣ ይርገም። ይችላል አሁን ሰሚኛለሽ፣ ትሰሚኛለሽ። አንቺ ምንድነው ምታለቃቅሹ? አሁን ስሚ። ልቀቀኝ፣ አታስጨንቀኝ፣ አታስጨንቀኝ። ወይኔ ኩድ። የፈላው ከዚህ ቤት መውጣው በአንድ ነገር ብቻ ነው። ምን? ስሚ፣ አታለቃቅሽ። ይዛ ልቡ አይ እያስፈራኝ ነው። እና ፍንጫይ ነው ያ አሁን በእርግጫ ነው መጥቼ እንድተኛ ትፈልጋለህ? እሺ እንዴ ልቀቀኝ! እውነት የትም አልሄድም። እንትን ወይኔ ጉዴ ፈላ ፈላ

ለመስማት ራሱ ፍቃደኛ አይደለሽም እንዴ ሰነኝ ስሚኝ እኮ እየሰማሁ የዛችን ሴትዮቴ ከስት እያየሽ አትነዝንሽኛ በቃ ያለፈ ታሪክ ነው አልኩሽ ከዚህ በኋላ በቃ አሁን ዘግቻለሁ አርፈሽ ስነ ስርዓት አይኖርሽም ምን ያስደፋሻሉ ይቅርታ የእኔን፣ የብርድ ወገብ ያመኛል እኮ። እንደወጣ ነው እምፈልጊው፣ ከዚህ ቤታ ነገ አታገኘኝም። አይደለም እኔ ከዚህ ቤታ፣ ለአይነሽ ነው የምናፍቅሽ። እያስፈራራኸኝ ነው? ምንም እያስፈራራሁሽ አይደለም። አሁን ብተኝ ከሆነ እኔ ተኝ። ለአይነሽ ግን፣ ለአይነሽ እንታያያለን። እሱ ነሽ ምን ማለት ነው? እራስሽ እየፎከርክብኝ ነው። ከአንቺን ብሱ ታወሪያለሽ እንዴ? አነ ይንተኛ እንተኛ? አልኩህ ልተኛ ነው ነይ፣ ተኝ እኮ። ተኛ እሺ፣ ነይ፣ ተኝ ተኛ። እሺ፣ ልብስ ልቀኛልልበስ የምን ልብስ ነው? አንቺ ሌላ ሌላ ልታስገድጂ ነው። እኔ አንተን አላስገድደህም። ለምን ደግሞ አስገድደህ፣ ባይሆን አንተን ላታስገድደኝ

ታካብደ በእኔ በሆኔ ፊት ማውለቅ ፈርተሽ ነው? ለምንድነው የማወልቀው? ከሰርኮ ቁምጣ ለብሻለሁ እኮ። ታዲያ ምን ችግር አለው? አ ሱሪ መልበስ አለብኝ። የት ልትሄጂ በዚህ ሱሪ? ለብ ማለት ቢጃማ መልበስ አለብኝ እኮ። ትለብሻለሽ እኮ ልልበስ። ከዛ ትተኛለሽ ከኔ ጋር። እንቅልፍ ያልመጣ ቆመች ታረያለሽ? እንቅልፌ አልመጣም። እንቅልፌ ስመጣ እተኛለሁ። አንተ እንቅልፌ ፈጣሪ ጠብቀሃል። አንተ የተኛው ልጅ ማታ መተሽ እስከ ዛሬ ታያለሽ። ገና ምን ለቀን ያለል እንዴ ምን ታካብጃለሽ ነው ችክም አንተ፣ ለምን እዚህ ቤት እስካለው ድረስ እንጫረሳታለን ካንቺ ጋር ምን ማለት ነው ነው ምግብ ትበያለሽ ሰርተሽ አበባዬ ሰርተሽ ታበላኝ ታዲያ እዚህ እኔ

ቀለኛ ቀል አይጠገብ። በቃ ይሄም አፍሽ ራሱ በቃ አያርፍ ማረል ያወራል፣ ይበላል። ምን ይላል ምን ይላል አረ ይደክመዋል። አፍሽታ ስነስርዓት ያለው ወሪያሪ ደግሞ እንደዚያ እምትተኝ ከሆነ ተኝ እኮ አንተ ያል እንደ እኔ እኔ ዝም ብለህ ዘቡ የሴት ክላስ ነው ይሄ። ድንገት ልብስ እየቀየርኩ ሊሆን ይችላል

እራሴ ስነስርዓት አልሽኒ እንደሱ ለ ነው ፉክክር ነው።